ሰላም የዩትብ ቤተሰቦች እንዴት ናችሁ? ከዚህ በፊት እንደምታስታውሱት ስለ ብሉም ኤርድሮፕ በተደጋጋሚ ቪዲዮ ሰርቼላችሁ ነበር እና ለረጅም ጊዜ ሊስት ይደረጋል የሚል ኢንፎርሜሽን ሳይወጣ እስካሁን ቆይቷል። ነገር ግን አሁን አይ ቲንክ ወደ መጨረሻው ያለ ይመስለኛል። ምክንያቱም የብሉም ኤርድሮፕ ላይ ለመሳተፍ ወይም ደግሞ ኤርድሮፕን ለማግኘት የኤሊጅብሊቲ ክራይቴሪያ አውጥተዋል። ሶ በዚህ ቪዲዮ እነዚህን የኤሊጅብሊቲ ክራይቴሪያዎች ምን ምን እንደሆኑ እና እንዴት ማለፍ እንደምትችሉ ያሉትን ነገሮች እያንዳንዱን በዝርዝር አሳያችኋለሁ። ብሉም ላይ ለቲጂኢ ሪኳየርመንት ተብለው የተቀመጡ መሰረታዊ ነገሮች ናቸው። ከዛ ውስጥ የመጀመሪያው መቶ ሺህ ብሉም ፖይንት መሰብሰብ ነው። ስለዚህ እርግጠኛ ናኝ ብዙዎቻችሁ ከመቶ ሺህ በላይ ቶክን ሊኖራችኋል። ሁለተኛው ደግሞ 750 ሚን ፖይንት ወይም ደግሞ ፕሩፍ ኦፍ አክቲቪቲ ሊኖራችሁ ይገባል ነው። ያው ፕሩፍ ኦፍ አክቲቪቲ ማለት ከዚህ በፊት 0.1 እስከ 0.2 አይ ቲንክ፣ እርግጠኛ አይደለሁም ምን ያክል መጠን እንደነበረ እሱን ከፍላችሁ ከነበረ ይሄን ፕሩፍ አክቲቪቲ አላችሁ ማለት ነው። ነገር ግን እንደዚህ የሚላችሁ ከሆነ ዘ ኔትወርክ ኩድንት ግራብ ዘ ቶን ፊ አንድ ናው ዩስታክ አትዝ ላውንች የሚላችሁ ከሆነ ቶን አልከፍላችሁም ማለት ነው። ስለዚህ ኢሊጅብል ለመሆን ግዴታ 750 ሚን ፖይንት እና ከዛ ሊኖራችሁ ይገባል ማለት ነው። ስለዚህ ይሄን ነገር ከፍላችሁ ወይም አልከፍላችሁ የሚለውን ቦቱ ላይ ገብታችሁ ቼክ አድርጋችሁ ልክ እንደዚህ አይነት ቴክስት ካለ አልከፍላችሁ ማለት ነው። ስለዚህ ያላችሁ አማራጭ ሚን ፖይንቱን ቼክ ማድረግ ነው ማለት ነው። ሌላኛው ሶስተኛው ሪኳየርመንት ደግሞ ቢያንስ ሁለት እና ከዛ በላይ ሪፈራ ሊኖራችሁ ይገባል ማለት ነው። ሰው አሁን ቀጣይ እንዴት አድርጋችሁ 750 እና ከዛ በላይ የሚን ፖይንት ማግኘት እንደምችሉ ያለውን ነገር ልንገራችሁ። የብሉም ቦታችሁን ከከፈታችሁ በኋላ እዚህ ጋር እንደምታዩት መጀመሪያ ፖይንት ብሎ ሚን ፖይንት 1230 ሚን ፖይንት አለኝ እኔ ብሉም ፖይንት ደግሞ 379414 ብሉም ፖይንት አለኝ። እናንተ ምናልባት ይሄኛውን ዝቅተኛ ሚን ፖይንት ካላችሁ እዚጋ ትሬድ ቱ ኤርን የሚለውን ክሊክ ስታደርጉ የምታገኙትን የሚን ፖይንት መጠን እዚጋ ያሳያቸዋል። ለምሳሌ የመጀመሪያው ላውንች ቶክን ዊዝ ሚንፓድ ፓድ ወይም አንድ ሚንፓድ ፓድ ላውንች ስታደርጉ አምስት መቶ ሚን ፖይንት ይሰጣችኋል። ይሄን ቶክናችሁን ደግሞ ወደ ዲሴንትራሊዝ ኤክስቼንጅ ትራንስፈር ስታደረጉት 10 ሚን ፖይንት ይሰጣችኋል። አስር ዶላር እና ከዛ በላይ የሆነ ትሬድ ስታደረጉ ሀምሳ ሚን ፖይንት ይሰጣችኋል። እንደዚህ ያለ ትሬድ ዊዝ ትሬዲንግ ቦት ደግሞ ሰሳ ሚን ፖይንት ይሰጣችኋል። ይሄን በተመሳሳይ ከአስር ዶላር እና ከዛ በላይ መሆን አለበት። ከዛ ይሄንን ጋቲት ብላችሁ ከወጣችሁ በኋላ አሁን ቀጣይ ማድረግ ያለባችሁ ትሬድ ለማድረግ ይሄንን ሚን ፓድ የሚለውን በተን ክሊክ ታደርጋላችሁ። ይሄን ክሊክ ካደረጋችሁ በኋላ እዚጋ እንደምታዩት ኒው ላይቭ ሆት ብሉሚንግ ሊስትድ ኤምካፕ እና ማይ ቶክንስ የሚሉ ዝርዝር ነገሮች አሉ። ኒው የሚለው እያንዳንዱ ቶክን ላውንች ሲደረግ የሚመጣው የቶክን አይነት ነው። እናንተ በራሳችሁ የፈልጋችሁትን አይነት ቶክን እዚህ ጋር ላውንች ማድረግ ትችላላችሁ። ይሄን ቶክን ላውንች በምታደርጉበት ሰዓት አውቶማቲካሊ እዚህ ጋ ነው ይመጣላችሁ። ሁለተኛው ደግሞ ላይቭ ነው። ላይቭ ላይ ሰዎች ገብተው የራሳቸውን ቶክን ላውንች ካደረጉ በኋላ ስለ ቶክኑ ማብራሪያ የሚሰጡበት ነው። ይሄ ላይቭ ማለት። ሆት ደግሞ በጣም ከፍተኛ የሆነ የዋጋ ከፍና ዝቅ የሚል ሰዎች ሄድ ሲያደርጉት የሚጨምርና የሚቀንስ ማለት ነው። ለምሳሌ ይሄ ኤፍፒአይ ባንክ የሚባለው እዚህ ጋር ስታዩት አያችሁት፣ ምን ያክል ትሬድ እንደተደረገ በጣም ዋጋው ከፍና ዝቅ ያለል። ያ ማለት በጣም ብዙ ሰዎች ትሬድ እያደረጉት ነው ማለት ነው። በማርኬት ካፕ ደግሞ ስታዩት እዚህ ጋር እንደምታዩት በማርኬት ካፕ መጠኑ ለምሳሌ ይሄ ቅድም በጣም ሰዎች ትሬድ ሲያደርጉት የነበረው ቶክን ወደ ሰባት ሚሊየን ማርኬት ካፕ አለው ማለት ነው። ቀጣዩ ደግሞ ማይ ቶክንስ ነው። ማይ ቶክንስ ማለት እናንተ ገዝታችሁ ወይም ደግሞ ላውንች አድርጋችሁ የያዛችኋቸውን ቶክኖች የምታገኙበት ነው። ለምሳሌ እኔ ቢጂኤችቲ ወይም ቢግ ሀበሻ ቶክን የሚለውን እኔ ራሴ ላውንች አድርጌው ነው ሶ እዚህ ጋር ይሄንን ክሊክ አድርጋችሁ ስታዩት ያለውን የማርኬት ካፕ ወደ 1600 ዩኤስዲቲ ማርኬት ካፕ አለው ማለት ነው። እስካሁን ሶስት ሰዎች ናቸው ሆልድ ያደረጉት። ትራንዛክሽን ደግሞ አራት ትራንዛክሽን ተፈጽመዋል። ሀያ አምስት ዶላር ትሬዲንግ ቮሊዩም አለው። ለምሳሌ እናንተ የኔን ቶክን መግዛት ከፈለጋችሁ ሊንኩን ቴሌግራም ሊያስቀምጭላችኋለሁ። እዛ ጋር ገብታችሁ ክሊክ ካደረጋችሁ በኋላ ባይ ወይም ሴል ማድረግ ትችላላችሁ። ስለዚህ ይሄንን እንዴት አድርጌ ክሬት እንዳረኩት ያሳያችኋለሁ። ሰው መጀመሪያ ቶክን ክሬት ማድረግ ያሳዩችሁ ለምንድን ነው? በጣም በቀላሉ አምስት መቶ ሚን ፖይንት ማግኘት ስለምትችሉ በጣም በቀላሉ ለዋንች አድርጋችሁ ይሄን ነገር እንትማድረግ ትችላላችሁ። ሁለተኛ ደግሞ በጣም ቀላል ነው። ስለዚህ በዚህ መስ ትማድረግ ትችላል። እኔ ከፈለግኩ ሴል ብለው ከዛ በኋላ ማክሲመም መጠኑን ቢሸጠው ወደ አራት ሚሊየን ሁለት መቶ አርባ ስምንት ሺህ ቢጋበሻ ቶክን አለኝ ማለት ነው። ዋጋውን እዚህ ጋ ያሳየኛል ወደ ሁለት ነጥብ ዜሮ ሁለት ቶን ዋጋ አለው። አንድ ነጥብ ሰምቲንግ ነበር የገዛሁት። ስለዚህ ኦልሞስት ዜሮ ነጥብ ዘጠኝ አካባቢ ቶን ትርፍ አግኝቻለሁ ማለት ነው። ሰው ምናልባት ሰው እየገዛው ሲሄድ ብዙ ዋጋው እየጨመረ ስለሚሄድ ላተርፍ እችላለሁ። ነገር ግን ልከስርም እችላለሁ በነገራችን ላይ ምክንያቱም ሰው ካልገዛው ዋጋው ስለሚቀንስ ከዛ በታች ልከስርም እችላለሁ። ነገር ግን ሁለት ቶን ስለሆነ ያን ያክል አይጎዳኝም። ሰው ይሄንን ቶክን እንዴት ላውንች እንዳደረግኩት እና ሚን ፖይንት እንዴት ማግኘት ማግኘት እንደቻልኩ እንዲሁም ደግሞ እንዴት አድርጋችሁ ትራንዛክሽን በመፈጸም ገዝታችሁ በመሸጥ እንዴት ሜን ፖይንታችሁን ከፍ እንደምታደርጉ ያለውን ዝርዝር ቪዲዮ አሁን ላሳያችሁ። የራሳችሁን ቶክን ላውንች ማድረግ ከፈለጋችሁ እዚህ ከላይ ላውንች የቶክን የሚለውን ክሊክ ካደረጋችሁ በኋላ እዚጋ ወደዚህ ፔጅ ያስገባችኋል። መጀመሪያ እዚህ ጋር የአይከኑን ኢሜጅ ታስገባላችሁ። ለምሳሌ ይሄ ላድርግለት ላይክ ዝም ብዬ ነው ሳምፕል ሲሆን እናንተ ማሳያችሁ። ከዛ ለቶክኑ ስም ሰጡታላችሁ፣ ሲምቦል ሰጡታላችሁ። ለምሳሌ ቢግ ብለው አልኩት ልበል ሲምቦሉ ቢጂኤች ካልኩት በኋላ ዲስክሪፕሽን መጻፍ ትችላላችሁ። ከዛ ኮንቲኒዩ ትሉታላችሁ። ቴሌግራም ኦፕሽናል ደግሞ እዚህ ጋር ለምሳሌ አት ቢግ ሀበሻ ብዬ ብጽፍ ቻት የሚያደርጉበትን ከዛ በኋላ ኮንቲኒዩ ትሉታላችሁ። ሰው እንደዚህ ካደርጋችሁ በኋላ ሪቪው ትሉታላችሁ። ሰው ይሄንን አድርጋችሁ ከጨረሳችሁ በኋላ የሚወስድባችሁ ኮስት አንድ ነጥብ ስድስት ትሆን ነው። ሰው እንደዚህ አድርጋችሁ ጨርሳችኋል ላውንች ትሉታላችሁ ማለት ነው። ከዛ ይሄንን እንዲቆርጥ ኮንፈርም አደርገዋለሁ። ከዛ እዚህ ጋር ላውንቺንግ ብለው አሁን ይህን ቶክን ላውንች ለማድረግ ስቴፕ ላይ ነው ማለት ነው። አውጋት ትለዋለሁ ከዛ ልክ እንደዚህ ቢጂኤች ኢዝ ላይቭ ናው ኢት ራይት ታይም ቱ ቴል ዘ ሁል ወርልድ አባውት ኢት ይላል። ከዛ ጎቶ ሆምፔጅ ፔጅ የሚለው ጋር ገብቼ እንደዚህ ማየት ይችላለሁ። አሁን የራሴን ቶክን አየር ላይ ላውንች አድርጌያለሁ ማለት ነው። ሶ ትሬድ ሲደረግ ያለው የገበያ ዋጋ እንደዚህ ከፍ ዝቅ እያለ ይሄዳል። አሁን እስኪ ቼክ እናድርገው ማለት የሚን ፖይንቱ ማጠን ጨምሮ ከሆነ አያችሁት። እዚህ ጋር እንደምትሄድ 500 ጨምሮልኛል ስለዚህ 530 ሚን ፖይንት አለኝ ማለት ነው። ቅድም እንዳያችሁት እዚህ ጋር ላውንች የራሳችሁን ቶክን ላውንች ስታደርጉ 500 ሚን ፖይንት ስለሚሰጣችሁ ማለት ነው። አሁን እስኪ ቶክን የልየው ሚን ፓድ የሚለው ያገባው በኋላ ጋር ማይ ቶክን ሚሊዮን ክሊክ ሳደርግ እዚጋ እንደምታዩት ሰው ዋጋው ይህን ያክል ሆኗል። እዚጋ የ11.34 ፐርሰንት ጭማሪ ያሳይቷል። አሁን ይህንን ሴል ማድረግ ብፈልግ ሴል ካደረጉት በኋላ ማክሲመም 2 ሚሊዮን 148860 ቢጂች ቶክን ነው ያለኝ፣ ቢጋ ቶክን ማለት ነው እያንዳንዱ ይሄን ያክል ትሆናለች። በአንድ ነጥብ ምናምን ትሆን የራሴን ቶክን ላውንች አድርጌያለሁ ማለት ነው። ኢኒዌይስ ዋጋው እዚ ጋ እንደምታየት 11 ፐርሰንት ጨምሯል። ሶ ይሄ 530 ነው። ስለዚህ የሚጠበቅብኝ 750 ሜን ፖይንት ስለሆነ አሁንም የተወሰነ ትሬድ ማድረግ ይኖርብኛል ማለት ነው። እናንተ አሁን ትሬድ ስታደረጉ በተቻለ መጠን ቢያንስ ከ10 ዶላር በላይ ነው ማድረግ ያለባችሁ። ከዚህ አንዱን ትገዛላችሁ። ለምሳሌ እኔ ራንደም ነው አክቹዋሊ ይህን ሽባ የሚለውን እስኪ ልሞክረው። ይሄንን ከገባው በኋላ አሁን እየተወሰነ እየጨመረ ነው፣ ምናልባት አላቅም። ስለዚህ እንደዚህ ወደ ስክሮል ካደረጋችሁ በኋላ ባይ ትሉታላችሁ ማለት ነው። ስለዚህ አስር ዩኤስዲቲ በላይ የሚመጣው አራት ከሆነ ስለዚህ አራት ቶን ያክል ዋጋ ያለው ሽባ እገዛለሁ ማለት ነው። በኋላ መልሼ ስለምሸጠው ምንም ችግር የለውም። አሁን ወደ አራት ነጥብ ሶስት ቶን ነው የሚቆርጥብኝ ወደ ዋሌቴ ይገባል። አሁን እዚህ ጋር ባይ እያለ ነው ኳሊቲ ቆርጦ ይሄንን እየገዛሁ ነው። ስለዚህ አሁን ብሉም ፖይንቱን ቼክ ማድረግ አለብኝ። አምስት ሰላሳ ነበረ ሀምሳ ፖይንት ይጨምርልኛል። መልሴ ስሸጠው መቶ ስለዚህ አሁን ስንት ጨመረልኝ? ሀምሳ ጨመረልኝ ማለት ነው። ስለዚህ ሀምሳ ስጨምርልኝ አምስት ሰማንያ ሆነ። አሁንም ይሄንን መልሴ ልሽጠው፣ እዚህ ጋር ልግባና ስሸጠው መቶ ነው የሚጨምርልኝ። ስድስት ሰላሳ ይሆናል ማለት ነው። ከዛ እዚህ ማይ ቶክን ውስጥ ገብቼ ሳየው አገኘዋለሁ። ቅድም የገዛሁትን ቶክን ሽባ የሚለውን አገኝቸዋለሁ። ትንሽ ብቆይ ልለው እችላለሁ፣ ግን እኔ አልፈልግም። ስለዚህ ሴል የሚለውን እንትንና እዚህ ጋር ማክሲመም የሚለው እነካለው ይጨምራል ብላችሁ የምታስቡ ምናምን ከሆነ ደተመቻችሁ ማቆየት ትችላላችሁ። ነገር ግን እኔ አሁን ለእናንተ ለማሳየት ስለሆነ ይሄንን ሴል እለዋለሁ። ያው ሴል ስታደረጉ ስትሉ ትራንዛክሽን ባለው ቁጥር እየተወሰነ ይቆርጥባችኋል። ያው ይሄንን ሪስኩን ወስዳችሁ ነው እንደዚህ ትሬድ የምታደረጉት። አሁን ስሸጠው ይጨምርልኛል ሰው አሁን እየሸጠው ስለሆነ እዚህ ጋር መጨመር አለበት። ይሄን ብሉም ፖይንቱ አምስት ሰማንያ ነበረ፣ ስድስት ሰላሳ መሆን አለበት፣ ሀምሳ ስለሚጨምርልኝ። አያችሁት? እዚህ ጋር ስድስት ሰላሳ አድርጎልኛል ማለት ነው። ሰው የሚቀረኝ ሰባት መቶ ሀምሳ ስለሆነ ሰው አንድ የመጨረሻ እዚህ ጋር ልግባና እስኪ የራሴን ቶክን እዚህ ጋር ልግባና ብገዛው ሰው ባይ ብለው ማክሲመም እስኪ አራቱን አድርጌ የራሴን ቶክን ልግዛው። አሁን የራሴን ቶክን እየገዛሁት ነው። እዚህ ጋር ስድስት ሰላሳ ነበረ ስድስት ሰማንያ መሆን አለበት። አሁን ያው ስለገዛሁት ዋጋው እዚህ ጋር እንደምታዩት እየጨመረ ነው፣ ምክንያቱም እኔ ወረዱ ስለገዛሁት አሁን ደግሞ ሴል ባረገው። ስለዚህ ትንሽ ልጠብቅ አይ ቲንክ ወይስ እስኪ ችግር የለውም። ሴል ዋጋውን ቼክ እንዳደረግ ማለት ነው። ስለዚህ እንዲላደርገው ማክሲመም ያለኝን በሙሉ ነው መሸጥ የምፈልገው። አክቹዋሊ ያያችሁት ሰ እያተረፍኩ ነው በነገራችን ላይ ስለዚህ ሴል አልኩት። አሁን ዋጋው ትንሽ ከፍ ስላለ ቶሎ ብዬ ከገዛሁት በኋላ ልሸጠው ነው ማለት ነው። ስለዚህ ስድስት ሰማንያ ነበር። አሁን ኦልሬዲ ስለሸጥኩት ሰባት ሰላሳ ይሆናል ማለት ነው። ራሴ ላውንች ያደረግኩትን ቶክን ሸጨዋለሁ። ጌሙ ምን መሰላችሁ? እዚህ ጋ ያለው ብሉም ፖይንታችሁ እንዲጨምር ትሬድ ማድረግ አለባችሁ። ትሬድ የምታደርጉት ደግሞ አንደኛ የራሳችሁን ቶክን ላውንች በማድረግ ነው። ስለዚህ አሁን እኔ አንድ የመጨረሻ አንድ ቶክን ላውንች ያደርግና አምስት መቶ ከሰጠኝ ማለት ነው። ስለዚህ ላውንች ቶክን የሚለውን ክሊክ ታድርጋላችሁ። በተመሳሳይ መጀመሪያ አይከን ነው የምትሰጡት ሰው ዝም ብዬ እንደዚህ አይነት አይከን ላድርገው። ከዛ የቶክናችሁን ስም ትሰጡታላችሁ፣ ኮንቲኒው ታላችሁ። አንድ ቶን ጀምራችሁ መግዛት እናንተ ማለት ይቻላችሁ፣ ነገር ግን እኔ ሁለት ቶን ላድርገው ለጊዜው። ከዛ ይሄ ሁለት ቶን ሲሆን ሰፕላዩ አራት ሚሊየን 2078 ቢጂ ኤች ቲ ቶክን ይኖረኛል ማለት ነው። ሪቪው እለዋለው ከዛሬ ቪው ካልኩት በኋላ ላውንች ስለው ትንሽ ቆይቶ ላውንች አድርግልኛል። አንድ ነጥብ ስድስት ሺህ ማርኬት ካፕ አለው። አሁን በቃ ጨርሻለው ላውንቺንግ እያለኝ ነው። አሁን ቀጥታ ላውንች የማድርገው ይሆናል። አሁን 730 ነው። ስለዚህ አምስት መቶ ሲጨምርልኝ የሚኖረኝ ወደ 1000 ምናምን ብሉም ፖይንት ይኖረኛል ማለት ነው። ላውንች ስላደረጉ ሁለት ላውንች ማድረግ ትችላላችሁ። ከዛ መልሳችሁ ከፈለጋችሁ መሸጥ ትችላላችሁ። እያንዳንዱ እዚህ ጋ እየገዛችሁ እየሸጣችሁ እንትን ከምትሉ አንዴ ላውንች ብታደርጉ የተሻለ ይሆናል ብዬ አስባለሁ። ስለዚህ ሜን ፓድ ጋ ከገባችሁ በኋላ እስኪ ላውንች አድርጎልኝ ከሆነ ቼክ እናል። ኦኬ ሶ ቢዚ ኤች ቲ ኢዝ ላይፍ ናው ኢዝ አ ራይት ታይም። ስለዚህ ሼር ልበለው ከዛ ኮፒ ሊንክ ላድርገውና ቴሌግራሜ ላይ እንትን አደርገዋለሁ። ብሉም ፖይንቱ አያችሁት 1230 ብሉም ፖይንት ጨምሮልኛል ማለት። ስለዚህ አሁን ይሄ የእኔ ቶክን ነው። ይሄን ቶክን መሸጥም መግዛትም እንደፈለግኩ ማድረግ እችላለሁ። እሱ አሁን ሴል የሚለውን ነክቼ ማክሲመም የሚለውን ብነካ አንድ ነጥብ ዘጠኝ ሰባት ቶን ነው። ሁለት ቶን ነበር ያወጣሁት ግን ዜሮ ነጥብ ምናምን እንትን ብሏል። ስለዚህ ይሄን ሴል ብለው ዜሮ ነጥብ አንድ ምናምን አካባቢ ነው የምጎዳው። ነገር ግን አሁን ይሄንን ለሰዎች ሼር አድርጋቸው ሰዎች ትሬድ ሲያደርጉት ምናምን እየጨመረ ይሄዳል። ዛት ሚንስ እናንተም አትራፊ ትሆናላችሁ ማለት ነው። በዚህ መሰረት እናንተ እየገዛችሁ እየሸጣችሁ የሆነ ሚንፓድ ሶስት አራት የመቶ መቶ ከሚሸጣችሁ አንዱን የሆነ ሚንፓድ ላውንች ብታደርጉ የተሻለ ነው ማለት ነው። ስለዚህ ይህን ይመስላል። ሰዎች ቼክ አድርጉትና ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ይመቻችሁ። ፒስ